መሶላት ውስጥ ሆኖ ክሹዕ ለመላበስ ብሎ አይንን መጨፈን እንዴት ይታያል? አንድ ሰው ባንክ ቤት ብር ካስቀመጠ በኋላ ብሩን ሲያወጣ ወለዱን ምን ያደርገው? ለሚስኪን ይስተው ወይስ ለሌላ ጉዳይ ያውለው? እስላማዊ የግጥም መጽሐፍ ጽፌ መጽሐፍ ተሸቶ ገንዘብ ለማግኘት በፈልግ ሪያ ይሆናል ወይ? አንድ ሰው አንድ እቃ ስጠኝ ብለኝ ሰደቃ ሰጥቸዋለሁ ብለው ሰደቃ ሰጥቸዋለሁ ማለቴ የሰደቃውን አጅር ያበላሽብኛል ወይ? እህት ለወንድሟ ዘካ መስጠት ትችላለች ወይ? የዘካ አሰጣጥ ተርቲቡ ምን ይመስላል? የዘካ ሰላት ተርቲቡ ምን ይመስላል? ሰፊ ነው። በዚህ አይነቱ አጭር ፕሮግራም ላይ መዘርዘር ይከብዳል። እህቴ ባለቤቷ ከቤት ውጭልኝ ብሎ ካባረራት ሶስት ወር አልፏል። ደግሞ ልጅ ወልደዋል። መጀመሪያ አብረው ሲኖሩ፣ እህቴ በአሁኑ ሰዓት ለማግባት በጣም ተቸግራለች። እሱ ሌላ አግብቷል። እሷ ግን ምንም የተናገራት ነገር የለም ከቤት ውጭልኝ ብሎ ከማባረር ውጪ?

በሶላት ውስጥ ሆኖ ሁሹዕ ለመላበስ ብሎ አይንን መጨፈን እንዴት ይታያል ሱናው አይንን ገልጦ መስገድ ነቢያችን ሶላቱ ወሰላም አይናቸውን ገልጠው ነበር የሚሰግዱት እያሰግዱ ሳለ አንዴ ወደፊት ሄ ተመልሰው ደግሞ ወደ ኋላ መጡ ሶላት ካለቀ በኋላ ምን ሆነህ ነው ሲሏቸው ወደ ኋላ የተመለስኩት እሳትን አላህ ሳይቶኝ ነው እንደ ዛሬ የሚያስፈራ ነገር አይቼ አላቅም ወደፊት ደግሞ ከተለመደው መቆሚያ ገባ ያልኩት ጀነትን አይቼ ነው የጀነት ፍሬ አላህ ሳይቶ የነበረ ላመጣላቸው ነበር ይርኩት ባመጣው እስከ ቅያማ ቀን ድረስ ትብሉት ነበር ብለ አይ ሶላተ ወሰለም ይሄ ነብዩ ሶላተ አይናቸውን ገልጠው ይሰግዱ እንደነበረ ያሳያል። ተብሏ ወከዛልካ አንዳችሁ ሲሰግድ ከፊት ለፊቱ ማንኛውም ሰው እንዳያል ይከልክል ብለ አይኑን ጨፍሮ ነው የሚሰግድ ሰው ተላላፊዎችን አይቶ መከልከል አይችልምና፣ በመሰረቱ ሱናው አይንን ገልጦ መስገድ ነው። አይናችን ከስጁድ ማድረጊያችን በሱጁድ ሳይድ ግንባራችን ከሚያልፍበት ክልል አልፎ መሄድ የለበትም። ወደ ሰማይ የሚያዩ፣ ወደ ግራ፣ ወደ ቀኝ የሚያዩ፣ ያለ ምንም ገደብ ወደ ፊት የሚያዩ ሰዎች አሉ። በተለይ ወደ ሰማይ ማየቱ ተከልክሏል። ሶላት ላይ ሆኖ ወደ ሰማይ የሚያይ አይኑ በዛው ይቀራል ብሎ አይሰጋም እንደ የሚል ሐዲት አለ። ወከዳልክ ሶላት ላይ የሱጁድ ቦታውን ትቶ ወደ ተለያየ አቅጣጫ ሚያይ አኢላ ኸይር ሚን ከኔ የተሻለ ማን አለና ነው ወዴት ነው የምታይ ብለዋል አላህ ተብሏል። ከአላህ ጋር ሆነን ሶላት ይሰገደን ሌላ ልናይ አይገባም። በዚህ መልኩ ራሱን መቆጣጠር ያልቻለ ሁሹ እንዲያገኝ አይኑን ሰበር እንዲያደርግ ብሎ በሶላት ውስጥ አይኑን መጨፈን የፈለገ ሰው ቢያደርግ ችግር የለውም። ሱና ነው ብሎ ሳያም እኔ የግሌን ችግር ላክምበትን ያደረኩት ብሎ ጨፍኖ ቢሰገድ ችግር የለም። አንድ ሰው ባንክ ቤት ብር ካስቀመጠ በኋላ ብሩን ሲያወጣ ወለዱን ምን ያደርገው? ለሚስኪን ይስተው ወይስ ለሌላ ጉዳይ ያውለው ሲጀመር ወለድ ያለበት ባንክ ቤት ላይ ማስቀመጥ አይፈቀድም። የባሰ በሩራ ካልሆነ በስተቀር ገንዘቡን ቤት ማስቀመጥ አማና፣ ሌላ ቦታ ማስቀመጥ በሆነ መልኩ ብቻ መጠበቅ ካልቻለ ሙአከድ የሆነ ስጋት ካለበት እንጂ የሪባ ባንክ ቤት ወስዶ ማስቀመጥ በሪባ መተባበር፣ በወንጀል መተባበር ነው። ከተገደደና አማራጭ ካጣ እንደሚባለው እውነት ከሆነ ከወለድ ነፃ ብሎ ያስቀምጥ። ቤተኛው መልኩ መጠበቅ ካልቻለ ልባ ከመጣበት ከገንዘቡ ለመገላገል በሚል ንያ ለአቅመ ደካማ መስጠት ይቻላል። እንደዚሁ ደግሞ አብዛኛውን አቅመደካማ የሆነውን የማህበረሰብ ክፍል ሊያገለግል ይችላል የሚባል ማህበራዊ አገልግሎት የሚሰጡ ነገሮች ላይም ቢውል ችግር የለውም የተባለበት ሁኔታ ል በላክን በላጩ አቅመ ደካማ ለሆነ ሚልስ ሚቀምስ ለሌለው አሊያ ደግሞ የቀን ገቢውን በቂ በሆነ መልኩ ለማያገኝ ሚስኪን መስጠት አለበት። ነገር ግን ሲሰጥ ሰደቃ ነው ብሎ ነይቶ የይቱ አይደለም። አላህ ጠይብ ነው፣ ንጹህ ነው። አላህ ንጹህ ነገር እንጂ አይቀበልም ተብላ ከገንዘቡ ለመገላገል ግን ወስዶ መስጠት አለበት። እዛው ትቶ መሄድ አለበት የሚሉም አሉ። እዛ ትቶ መሄድ እነሱን በወንጀል መተባበር አልፎ ሁሉ ለተለያዩ ለክፍር በጎ አድራጎት ለሚሏቸው ነገሮችም እንደሚያውሉ የሚጠቁሙ መረጃዎች አሉና እዛ ትቶ መሄዱ አይመከርም፣ ተገቢ አይደለም። ሲጀምር ተዓሙል ማድረጉ እንዲህ ነገር ላይ መግባቱ አይመከርም። ከገቡና ከመጣ ደግሞ አውጥቶ ለአቅመ ደካማ መስጠት ነው፣ ለነሱ ከመንገር ጋር ለነሱ ከማሳወቅ ጋር አንተ ወስደህ እንደምትበላው እንዲገመቶ ማድረግ የለብን። ሙስሊም ሪባ ይበላል፣ እስላም ሪባን ይፈቅዳል እንዳይም እስላማዊ የግጥም መጽሐፍ ጽፌ መጽሐፍ ተሸጦ ገንዘብ ለማግኘት በፈልግ ሪያ ይሆናል ወይ? በላጮ የተሻለው ካልተገደስ ከቅም ካለህ ዕልምን በነዛ ማሰራጨቱ ገንዘብን አስቦ ብቻ ንግድን አስቦ ብቻ እስላማዊ መጽሐፍትን መጻፉ ሲዶችን ማሳተሙ አደባ አይደለም። በዕልም መነገድ ነው የሚሆን፣ በሸሪዓ መነገድ ነው የሚሆን። ቁርአንን ቅሩት ስሩበትም። ቁርአንን ቀርተው የሚበሉበት ሰዎች ሳይመጡ በፊት ሶላ ነብይ ሶላተ ሰለ አኽር ዘመን ላይ ቁርአንን እየቀሩ በቁርአን የሚበሉ ሰዎች አሉ። ቁርአንን መተዳደሪያ የግል ጥቅም ማስገኛም ያርጓል። ይህ ተገቢያ አይደለም። ወላክን ዕልምን አስተምሮ ክታብን ጽፎ ቁርአንን አስቀርቶ። ኡማውን የሚያገለግል ይሄን በማድረጉ የዕለት ገቢውን ማግኘት የማይችል ከሆነ ከሙስሊሞች ግምጃ ቤት ከተመደበለት ከሌላ መቀበል አይችልም። ይሄን የሚመደብ ግምጃ ቤት ከሌለ፣ ተቋማት ከሌሉ በመጠኑ ንያውን ዋና ሀደፉን እሱን ሳያደርግ አብዝቶ ሳይደራደር ስግብግብ ሳይሆን ቢቀበል ችግር የለውም እና ዓላማውን እስላምን ማሰራጨት ከመሆን ጋር ከማድረግ ጋር መጽሐፎችን አሳትሞ መሸጥ ሪያ ውስጥ አይገባም። ነገር ግን አሳትሞ በመሸጡ በአንድ በኩል እስላምን ለመርዳት ብሎም ቢያደርገው ውስጡ ላይ በራስ መደነቅ፣ ዝናን መፈለግ፣ እውቅናን ማግኘት ታስቦበት ከሆነ ይሄኔ ሪያ ይሆናል። እስላምን ለመርዳት እስላምን ለማሰራጨት ብሎም ቢጽፍ ገንዘብ ማግኘቱ እንዳለ ሆኖ ኪታቦችን፣ መጽሐፎችን፣ ድምጾችን አብዝቶም ያሳትመው እውቅናም ጭምር ለማግኘት ብሎ ከሆነ ኸስረ ዱንያ አላህ በዕልም መነገድም ይሆናል። መነገር የሚባለው ብር ብቻ አይደል፣ እውቅናን፣ ስልጣንን፣ ዝናን ማግኘቱም እዚህ ውስጥ ይገባልና፣ ይከሰራል። አላህ ዘንድ ይጠየቃል። አንድ ሰው አንድ እቃ ስጠኝ ቢለኝ ሰደቃ ሰጥቼዋለሁ ብለው ሰደቃ ሰጥቼዋለሁ ማለቴ የሰደቃውን እጅር ያበላሽብኛል ወይ? ለጉራ ከሆነ ሰው እንዲሰማ ለጉራ ከሆነ የተባለው ነው፣ የሰደቃውን እጅር ሊያበላሽ ይችላል። ለጉራ ሳይሆን ለሪያ ሳይሆን የጠየቀውን አካል ለመመለስ እንዲሁ ለመንገር ብቻ ከሆነ ተገቢ ያልሆነ ነገር አድርጓል፣ ግን አጅሮን አይቀንስም። የለም አለ። ደግሞ ሌሎች መልሶችን በመስጠት መመለስ ይቻላል። እንዲህ አይነት መልስ ማይመልሰው ሰው ካለ የት ሄደ ብሎ የሚከራከር ከሆነ ለተቸገረ ሰው ሰጠሁት ቢል ላባስ ችግር የለውም። ለኢኽባር ከሆነ ማለት ነው። እህት ለወንድሟ ዘካ መስጠት ትችላለች ወይ? የዘካ አሰጣጥ ተርቲቡ ምን ይመስላል? የዘካ አሰጣት ተርቲቡ ምን ይመስላል? ሰፊ ነው። በዚህ አይነቱ አጭር ፕሮግራም ላይ መዘርዘር ይከብዳል። ከዛሊክ ተርቲቡ የሚለው የሚገባቸው ሰዎችን ነው። አሱናፎችን ነው። ከአሱናፎች ውስጥ ያሉትን ነው። ባስ ያን ዑሙመን በጥቅሉ ዘካ ለፍሩዕና ለኡሱል ወጪያቸውን መሸፈን ግዴታ ለሚሆን ሰዎች አይሰጥም። ኡሱል ማለት ወላጆች፣ የወላጆች ወላጆች፣ አባትናት፣ አያቶች፣ ቅድመ አያቶች፣ ቅማያቶች ማለት ነው ለነዚህ ዘካ አይሰጥም። ካሉ ከተቸገሩ፣ ከጥሬ ገንዘብ ነው መስጠት የሚወጅበው። እነዚህ ኡሱል ይባላል። ለራስ ወላጆች፣ ለወላጆች ወላጆች፣ ለአባትም ለእናትም ወላጆች አይሰጥም። ከተቸገሩ፣ ከጥሬ ገንዘብ ነው የሚሰጠው። ወከዛልክ ለፍሩዖች አይሰጥም። ፍሩዕ ማለት ልጆችና የልጅ ልጆች ማለት ልጆችና የልጅ ልጆች ማለት፣ የልጅ ልጅ ልጅ እስከታችም ቢሆን የወንድም የሴትም። ወከዛልክ ከሁለቱም ባይሆን ወጪው የሚወጅብበት። መጪውን መሸፈን የሚወጅብበት ለምሳሌ ባለቤቱ ለባለቤቱ ወንድ ዘካ መስጠት አይፈቀድለትም በተቃራኒው ግን ሚስት ለባሏ መስጠት ትችላለች። ሀብት ካላት አቅም ካላት ሚስት ለባሏ ብሰጥ ችግር የለው ችግር የለውም፣ ብቻም ሳይሆን ለሌሎች ከምስጥ ለእሱ ብሰጥና ራሱ እንዲችል ብታደርግ ይመረጣል። ከዚህ ውጪ ላሉት ይሰጣል። ለዘመዶች ትንሽ ኪላፍ ያለው ለወንድምና ለእህት ላይ ነው። በሻፊዕዮች በሐንበሊዎች ወሬዎች መሀል ኺላፍ አለ ራጂህ እና የማይወርሳቸው ከሆነ አሁን ይቻላል። እሱ የማይወርሳቸው ከሆነ ዘካ አይሰጣል፣ የሚወርሳቸው ከሆነ ዘካ አይሰጥም የሚል ተፍሲል አለ። አኩሊል የተሻለው ለነዚህም ቢሆን አቅም ካለ ከዋናው መስጠት አቅም ከሌለ፣ አልያ ደግሞ እንደ አቅም የተሰጣቸው ካልበቃቸው አስፈላጊ ነው ከተገኘ ለእህት ለወንድም ይሰጥ ችግር የለውም። ለአጎት ለአክስት ለአጎት ልጆች ይችላል ወይ? ለዘመዶች መስጠቱ ለባዕድ ከመስጠት የተሻለ ነው። ነብዩ ሰለላሁ ዐለይሂ ወሰለም ለዘመድ ሰደቃ መስጠት ዝምድናም ነው፣ ዝምድና መቀጠልም ነው አጀሩ ነው በማለት ተናግረው አይ ሶላቱ ወሰላም። ዘካተል ማልን በተመለከተ በአብዛኛው በደቡብ አካባቢ መተዳደሪያ እንሰት ነው። በዚህ ላይ ዘካተል ማል ካለ እንዴት ነው የሚወጣው? እንሰት ላይ ዘካይል እንሰትን በመነገድ የእንሰት ተዋጽኦችን በመሸጥ ገቢ የሚያስገባ ሰው ከሆነ ነጋዴ ሆኖ በዚህ ያገኘው ገንዘብ 595 ግራም እና ከዛ በላይ ብር የሚያስገኝ ሆኖ አመት ከተቀመጠ የኔ ዘካ የወጅብበታል እንጂ አምራቹ ማሳው ላይ እንሰት ስላለ የእንሰት ተዋጽኦዎች ስላሉ የሚመገበው ዘካ የወጅበትም። ለምን ያለን እንደሆነ ዘካ የሚወጅበው ሳይበላሽ ለረጅም ጊዜ ከርሞ ሊመገቡት የሚችል ተለክቶ ተመዝኖ አልያ ደግሞ ተሰፍሮ የሚሸጥ ነገር ሲሆን ራሱ ገንዘብ ሲሆን ወርቅ ብር ሲሆን ዘካዊ ይጅብበታል። ለረጅም ጊዜ ከርሙ ተቀምጦ ሊጠቀሙት የሚችል ስንዴ፣ ገብስ፣ አተር ዘካዊ ይጅብበታል። ወይላ እንደዚህ አይነት ከተወሰነ ጊዜ በኋላ የሚበላሹ ነገሮች ላይ ቲማቲም ላይ ሽንኩርት ላይ ብርቱካን ላይ ሙዝ ላይ ወከዛልክ እንሰት ላይ ከራሳቸው ዘካ የለም። እነዚህን በመነገድ የሚተዳደር ሰው ከነዚህ ያገኘው ገንዘብ ካለና ኒሳቡም ዘካ የሚወጅብበት ደረጃ ከደረሰ 595 ግራም የማድኑን ብር የሚያስገዛ ያክል ካለው፣ እንደ ምሳሌ 595 ግራሙ 20 ሺህ ቢሆን 30 ሺህ ቢሆን 30 ሺህ የሚያወጣ ካለው ገንዘብ ካለው አመት ከሞላ ሁሉም የራሱ ከሆነ ይሄኔ ዘካ ይወጅብበታል ነው የምንለው። እህቴ ባለቤቷ ከቤት ውጭ ልኝ ብሎ ካባረራት ሶስት ወር አልፏል። ደግሞ ልጅ ወልደዋል። መጀመሪያ አብረው ሲኖሩ እህቴ ባሁኑ ሰዓት ለማግባት በጣም ተቸግራለች። እሱ ሌላ አግብቷል። እሷ ግን ምንም የተናገራት ነገር የለም ከቤት ውጭልኝ ብሎ ከማባረር ውጭ። እህቴ ምን ማድረግ አለባትም? አንተ እስካለህ ድረስ ይህን ሁሉ መቸገሯ አግባብም አይደል። ውጭልኝ ለምን እንዳላት በጊዜው ሄደህ መጠየቅ አለብህ። አንድ ሌሊት ውጭ እንድታደር መፍቀድ የለብህ። ሶስት ወር ሆኗታል ያልክ ነው። ሴት ልጅ ለአካል መጠን ከደረሰችው በኋላ ከምንም በላይ የሚያስፈልጋት የሚጠቅማት የሚበጃት የራሷ ቤት የራሷ ጎጆ አልጋ መኖር። አንድ ብሎ ውጪልኝ ያላት ቀን አንተ ቤት መታ እንድታድር መፍቀድ አልነበረብህም። በዛው ቀን እጇን ይዘህ በምን ተጣላችሁ፣ ለምን ውጭልኝ አልካት? ማለት ነበረብህ። እሱም ጥፋተኛ ነው፣ አንተም ጥፋተኛ ናችሁ። ምንድነው ማድረግ ያለባት? ጥግ ማድረስ ነው። መኖር ይችላሉ። ይህን ያክል የሚያለያይ የሚያራርቅ አይደለም። ችግሩ ቁጭ ብሎ ተነጋግሮ መፍታት ነው። ፈብዐሱ ሐከመን ሚን አህሊሂ ወሐከመን ሚን አህሊሃ ብሎ አልቁርኣን። ሁለቱ ከተጋጩ ባልና ሚስት፣ ከሱም ከሷም ፈራጅን አስታራቂን ላኩ። ዓቅል ያላቸው እውቀት ያላቸው ፍትህ ያላቸው ተነጋግረው ያስማሙ። ኢን ዩሪዳ ኢስላሃን ዩወፊቅ ኢላሁ በይነሁማ ሁለቱም ሽማግሌዎች ማስማማትን ማስተካከልን ከሆነ የፈለጉት ሁለቱም ባለ ጉዳዮች ባለም ሚስትም ማስማማትን ፈልገው ከሆነ መስማማትን ፈልገው ከሆነ ሽማግሌ ያላኩት ውጤቱ ምን ይሆናል? ወፊቅላሁ በይነሁም አላህ በመሃላቸው መግባባትን ያወርዳል ያመጣል። አይተው አማራጭ ከሌለ መለየት ከሆነ መለየትን መፍትሄን አላህ ተባረከ ወተዓላ መፋታትን የፈቀደው የደነገገው አብሮ በተለያየ መልኩ እየተጎዳዱ ከመኖር ስለሚሻን ዘመድን ማግባት ከተከለከለበት እህትን፣ አክስትን፣ የወንድም ልጅን፣ የእህት ልጅን ኢላ ገይር ዛልክ ማግባት ከተከለከለበት አንዱ ምክንያትም መፋታት ስላለ ብዙ ጊዜ ሰዎች ሲፋቱ ድንበር ያልፋል። መፋታት የመቆራረጥ አንድ ምክንያትም እህቱን፣ አክስቱን፣ የወንድሙን ልጅ ቢያገባ አንድ ሰው ከተፋቱ በኋላ ዝምድና ይቆረጣል፣ ይቆረጥ ይችላል። ስለዚህ መፋታት የመጨረሻው አማራጭ ከሆነ ሽማግሌዎች አይተው ይሄ ይሄ በመሃላቸው እስካለ ድረስ አብረው መኖር አይችሉም ካሉ አፋላላ ነው። ይካህ ያለ ይህን ሁሉ ጊዜ ውጪ ተንጠልጥላ መቆየቷ ተገቢ አይደለም። ባሎች አላህን ሊፈሩ ይገባቸዋል። ቤት ለቀሽ ውጪ ልኝ አይባልም። ከባድ ወንጀል ላቱ ኹሪጁ ሁነ ሚን ቡዩቲሂን ከቤታቸው አታውጧቸው። በርካታ የቁራን አንቀጾች ላይ ቤቶችን ለሴቶች ነው ያደረገው። አንድ አጋጣሚ ላይ ነው ቤቱን ከሴቶች አላህ የነጠቃቸው፣ ከቤተሰብ ጋር ተያይዞ

ይህኔ ቤቱ ያንቺ አልተባለችም። ጥፋት ካጠፋች ዝሙት ለሙት ከሰራ የባሏን ክብር አልጋ ካስደፈረች ቤቱ የእሷ አይሆንም። የእሷ ተደርጎ አልተገለጽም። ከዚህ ውጪ ቤት የሷ ፈትሃትም፣ ዒዳ እስኪ ያልቅ ደርስ ቤት የሷ። ስለዚህ ሙስሊም ከሆነን አደብ ስርዓት ካለን ፈትህ እንኳ ካሉ በትክክል ፈትቻለሁ እንኳን ብትል የመጨረሻው ሶስተኛ ፎቺ ካልሆነ በስተቀር ከቤት ማስወጣት አይቻልም። ላ ቱኽሪጁሁን ነሚን ቡዩቲሂን፣ ከቤታቸው አታውጧቸው። ዕዳ እስኪጨርሱ ድረስ ሶስት ጊዜ ሀይባይታ እስክጠራ ድረስ ቤት አስቀምጣት፣ ወጪ አድርግላት። ፍቺው የመጨረሻ ከሆነ ቤት እንድትኖር ማድረግ ግዴታ አይሆንም። ቤታ በተጣሉ ቁጥር ከቤት ውጪ ተሸሪያ መውጣት፣ ከቤት ስትወጣ ልብ ላይ የነበረው መተዛዘን፣ መዋደድ፣ መተሳሰብ አብሮ ይወጣል። ቤት ውስጥ ከሆነ ግን ያለችው ከጊዜ በኋላ ይበርዳል። ታዋት ማታ ሲገናኙ በልጆች ጉዳይ ሲነጋገሩ ነገሩ ይበርዳል። ፈቷት እንኳ ቢሆን ሁለተኛ አንደኛ ሁለተኛ ፍቺ ከሆነ አብረው ሊበሉ አብረው ሊጠጡ ይችላል፣ ሊተያዩ ይችላል። በል ሴት ልጅ ሆን ብላ ባሏ ፈቷት እዛው የኖረች መልካም ልብስ ለብሳ ሽቶ ተቀብታ ባጠገቡ ልታልፍ ይገባ፣ እንዲመለስ ማለት። እንዴ ከቤት ማስበጣት ከባዱ ወንጀል ነው። ሴቷን በመውጣቷ ወንጀለኛ ናት፣ ወንዱን በማስበጣቱ ወንጀለኛ ነው። ተመልሳ መግባት አለባት። አላስገባም ካለ አደብ መያዝ መቻል አለበትም ባዲያም ፈርድም ቅብልያም በምንሰግድበት ጊዜ በሁሉም ላይ ሱራ መቅራት አለብን ወይስ አንደኛው ላይ ብቻ ከቅራን ይበቃል? ሁሉም ላይ የፊት ሁለት ረካዎች ላይ ይቀራል። ፈርዱም ሱናውም ላይ ቅብልያውም ባዕልያውም ላይ የፊት ሁለት ረካዎች ላይ ይቀራል። አልፎ አልፎ ከሁለት በላይ ረካዎች ካሉ አልፎ አልፎ ሁለተኛ፣ ሶስተኛ ረካ ላይ የሚቀራ ችግር የለም። አቡዳውድ ሌሎች የመዘገቡት ሐዲት እንዲህ አይነት ነገር ከነቢ ተገኝቷል። ዙሁር ዐስር፣ ሶስተኛ አራተኛ ረካ ላይ መግሪብ፣ ዒሻ የኋለኛ ሁለት ረካዎች ላይ አንዳንዴ ቢቀራ ችግር የለም። ወይም የፊተኛው ላይ ሁሌ ነቢ ቀሩ። ነባይ ሶላት ወሰላም ቤተሰብ በአደራ መልኩ ያስቀመጠውን ገንዘብ እንደማይፈልጉት እርግጠኛ ከሆነን ሳይጠይቅ መጠቀም እንዴት ይታያል? አማና ብሎ ከሆነ ያስቀመጡት መንጋታ ይቻል እንደ ተቋጠረ ማስቀመጥ። ተጠቀሙበት ስፈልገው ሲፈልገው ትሰጠኛለህ ተብሎ ከሆነ የተቀመጠው መጠቀም ይቻላል። ምንም ችግር የለም። ቢጠፋሉ መተካት ግዴታ ነው። አንተ ጋር ይቀመጥ ስጠይቅህ ስለጠኛል ከሆነ ግን ራሱ ተቋጥሮ ነው መቀመጥ ያለበት። ሁለቱ ልዩነት አለ። ለራስ መጠቀም ይቻል ነው፣ ሌሎችን መሰለ ይቻል። ይሄ ትልቅ አማና ነው። ባለነበት ጊዜ ይሄ አማና ነው የጠፋ። ከሳምንት በኋላ ፈልጋለሁ እስከምጥልኝ ያልከውን ሰው ድንገት ብርህን በሦስተኛው ቀን ፈልጋው ብትሄድ፣ አይኑን ያሻሻል፣ ጀርባውን ሰጥቶ ይሄዳል። ጠፋብኝ ይልሃል። ኢማንህ ነው የጠፋ። የጠፋው ብሩ ሳይሆን ኢማንህ ነው የጠፋ። አማና የሌለው ኢማን የለውም። ተው አማና ከኢማን ጋር የተያያዙ ናቸው። ይህም ብር አስቀምጦ አማና ነው ካለህ ለአስር ወርም ይሁን ለአስር ቀንም ይሁን ለሳምንታትም ይሁን ለአመታትም ይሁን ፈቅዶልህ ተጠቀም እስካላለህ ድረስ ለተነካይግም ሰጥቶት ዞር እንዳለ አውጥቶ ቆጥሮ እንድፈልግም ያደርጋል። ሰዎች ከላይ ሲያዩት ማሻአላህ አማና ኢማን ያለው፣ ከውስጥ ግን ዱንያ የተጫወተችበትም እዚህ ነው። አክር ዘመን ላይ አማና ይጠፋል። እገሌ የሚባሉ ጎሳዎች ውስጥ ብሔሮች ውስጥ አንድ አማና ያለው እሱ አሉ፣ ቤቱን ታውቃላችሁ እንዴ? የተባል ይፈለጋል ተባለ። አክር ዘመን ላይ አማና ያለው ይጠፋል። እገሌ የሚባሉ ጎሳዎች ወይም ብሔረሰቦች ውስጥ አንድ አማና የሚጠብቅ ሰው አለ አሉ፣ ማነው ወደሱ የሚጠቁመኝ የተባል ይፈለጋል ተባለ። አማና የሚቀበል ብዙ ነው፣ ነገር ግን ጠብቆ የሚያቆይ ጥቂት። አማናን ጠብቆ ማቆየት እንደሚችል እርግጠኛ ያልሆነ ሰው አማና ማቀበል ለሱ ወንጀል ነው፣ አይቻልም። አንድ ሰው ከጎረቤት እቃ ከተዋሰ በኋላ ድንገት እቃው የሚጠፋበት ከተዋሰው የበለጠ አዲስ ዕቃ ገዝቶ ቢሰጠው እንዴት ይታያል? ምንም ችግር የለው። የሚቀበለው አካል ከተስማማ፣ የሚቀበለው አካል ከተስማማ ምንም ችግር የለው። አንዳንድ ቤቶች በተወሰኑ መገልገያዎች ላይ ቢዝነስ፣ የንግድ ስራ የሚሰሩ አሉ። ለምሳሌ የዳቦ መጋገሪያ ምጣድ፣ ሽንኩርት መፍጫ ማሽን ወዘተ። እነዚህን የገቢ ምንጮች አለማዋስ የቁርአን አያው ከሚገልጸው ሁኔታ ይገባል እንዴ የሚል ነው። ማዋስ ግዴታ የሚሆነው ሶስት መስፈርቶች ከተሟሉ። ማዋስ ግዴታ የሚሆነው ሶስት መስፈርቶች ከተሟሉ፣ አንደኛ የተዋሰው አካል ተገዶ ተቸግሮ የጠየቀ ከሆነ፣ ሁለተኛ የጠየቁትን እቃ ተጠያቂው ባለንብረቱ ጠያቂው በሚፈልገው ልክ ወይም ከዛ በላይ ለራሱ የማይፈልገው ከሆነ፣ ሶስተኛ የጠየቀው አካል በአግባቡ በአማና ተጠቅሞ እንደሚመልስ እርግጠኛ ከተኮነ እነዚህ ሶስቱ ከተሟሉ የጠበቀ ሱና ነው፣ ዋጅብ ነው። ኢላ ገይሪ ዳሊክ ተብሏል። ስለዚህ ማሽኖችን መሰል ነገሮችን እያከራዩ ወይም እየሰሩባቸው የሚተዳደሩ ሰዎችን አውሱን ካሉ የቀን ገበያቸው እንዲቆም ተደረገ ማለት ስለሚሆን ማዋሱ ግዴታ አይሆንም። የጠየቀበት ቀን ላይ ስራ ፈቶ ቤት ቁጭ ብሎ ከሆነና ሌሎች መስፈርቶች ተሟልተው ከሆነ አው ይሰጣን። አንዳንድ ሰዎች እቃ ይዋሱና አብዛኛው ጊዜ አይመልሱም። ከመለሱም እንኳ ሰውን አዳድር ካደረጉ በኋላ ነው። ለነዚህ አይነት ሰዎች መከልከሉ እንዴት ይታያል? ቸገር የለም ቀደም ሲል ደርስ ላይ ተብራርታ አደብ አለ። እኛ የመስጠት ግዴታ እንዳለብን ሁሉ የሚጠይቀው አካለም ሊጠብቀው የሚገባ አደብ አለ፣ ስርዓት አለ፣ ግዴታዎች አሉበት። በአግባቡ መገልገል አለበት። ተገልግሎ እንዳበቃ መመለስ አለበት። ሳያበቃ በፊት እንኳን ባለቤቱ ስጠኝ ብለው የመስጠት ግዴታ አለበት። እሱም በማይጎዳ መልኩ ለካፍር ስጋ ይሰሩበት ቢላዋ አዲስ መስጠት ይፈቀዳል። ከአሁን ቀደም ሱረቱል ካፊሩን ማጠናቀቂያ ላይ ከካፊር ጋር መኗኗርን ህግጋቶችን ስንዳስ የካፊሮችን ዕቃ ለመጠቀም ብንገደድ መጠቀም ይቻላል ወይ የሚለው ነጥብ ላይ ሶስት አይነት ተቋሎችን ጠቅሰናል። ከዚህ ውስጥ በላጩ የእነሱ ዕቃ ሳነካ መኖር ከቻለን የእነሱ ዕቃ ሳነካ መኖር ለመጠየቅ ከተገደደን አዲስ ንጹህ ዕቃ ከሆነ መጠቀም ይቻላል። ዝም ብሎ ቀጥታ የተነካካ ዕቃ ከሆነ

የሆኑ ካፍሮችን በጎ ብትሆኑላቸው መልካም ብታደርጉላቸው አላህ አይከለክላቸውም ተብሏልና። ካፍር ማረድ ስጋ ሰርቶ መብላት ፈልጎ እቃው ባይኖረው ቅድስ የሆነ ጎረቤት ቢሆን ለምሳሌ፣ አሊያ ደግሞ እቃ ተሰርቆበት ቢሆን ሰርቶ መብላት ቢፈልግ፣ ብታውሰው፣ ከዛ በኋላ ሲመጣ ማጠብ በሚቻለው መልኩ አጽድተህ። የእነሱን እቃ ተውሰን ስንጠቀም እኛ ለራሳችን አጥበን መጠቀም በምንችልበት መልኩ ሲመለስ አጥበን ብንጠቀም ምንም ችግር የለውም። ይሄን እንደ አይነቱን ነገር በምናደርግበት ጊዜ ታሊፍን መነየት አለብን። አልሰጥህም ብንለው አንተን ሳይሆን የሚጠላው የያዝከውን የተሸከምከውን ትልቁን ሀብትህን መለያህን ዲንህን ነው የሚጠላው። ሸሪአው ደግሞ ቁርአን ላይ ላ የንሃኩሙላህ አን ለዚነ ሱራው ላይ በግልጽ አንቀጹ ላይ በግልጽ አላህ ነግሮናል። በጎ መሆንን አላህ አልከለከልም። ይህ በጎነትን መስጠቱ ማድረጉ እኛ የምንመራው በአቅል አለን የካፍር ስጋ ይነካው እንዴት እያሉ በውስጣቸው የሚከብዳቸው ሰዎች ይኖራሉ። ሚመራን ሸሪዓን ደሊል እኛ የምሽሪኮች አገር ወይም የአህሉል ኪታቦች የመጁሶች ሀገር እንሆናለን። የእነሱን እቃ ለመጠቀም እንገደዳለን። ምን እናድርግ? ሲሏቸው ነቢ ላት ሰላም ካፍር በኸምር የነካውን በሐራም የነካውን እንዴት ትበላላይችኋላል? ሸሪዓ የሚመራው ዐቅል አይደለም። ሌላ ካላገኛችሁ አጥባችሁት ተጠቀሙበት ብላ ሴት ልጅ ጀናባ ሆና ምግብ ብትሰራ ይቻላል ወይ? ና ጀናባ ሆና ምግብ መስራት ትችላለች፣ ችግር የለም። ምግብ ለመስራት ከለመታጠብ ሽርጣ አይደል ባይሆን ጀናባ የሆነ ሰው ምግብ ሲበላ አከዳለክ ሲተኛ ውዱእ ቢያደርግ መልካም ለመብላት ውዱእ ማድረጉ ተመራጭ ነው እንደተባለው ምግቡን ማዘጋጀቱ ወደ መብላቱ መሄድ ነውና ውዱእ አድርጎ ምግቡን ቢያበስሉ ቢያዘጋጁ የተሻለ ነገር ግን ጀናባ ላይ የሆነች ሴት ወይም ወንድ ምግብ ማዘጋጀት አይችልም ተብሎ አይከለከልም ጥጉሯን ተሰርታ ጀናባ ከሆነች መታጠብ ያለባት ጥጉሯን ፈታ ነው ወይስ በክፍት ቦታ ማፍሰስ ትችላለች። ፈቶ መታጠብ ከተቻለ ችግር ከሌለው ቢፈታ የተቻለ። በርካታ ዑለሞች ዘንድ ዋጅም የሆነው ግን ከሃይዱ ደም ስትጠራ ከወራባደም ከወሊድ ደም ስትጠራ ሴት ልጅ የተሰራ ፀጉሯን ፈታ መታጠብ አለባት በግዴታነት ብሏል በርካታ ዑለሞች። አማ ጃናባ ግዴታ አይደል፣ ሊደጋገም ስለሚችል ማለት ነው። በየጊዜው ሊገጥም የሚችል ነገር ስለሆነ የሰው ልጅን ያስቸግራል። የወራባደም የወሊድ ደም አልፎልፎ የሚከሰት ነገር ስለሆነ መፍታቱ አያስቸግርም። ይሄም ላይ ቢሆን ጠንከር ያለ ወሊደም የሚሆን በወራብ አደም ላይ ፈታ ትታጠብ የሚል የሚያስገድድ የለም ለበጎ ፈቃደኝነት ብታደርግ መልካም ነው ሱናን አላሁማ ይላ የፀጉር አሰራሩ የፀጉር ተፈጥሮ ደረቅ ያልሆነው ፀጉሩ ካልተፈታ ካል ተፈታ በስተቀር ውሃ አይዘልቅም ወደ ወደቆዳ የሚል እርግጠኝነት ወይም ወለበተ ካለ ፀጉሯን ልትፈታ አልያ ደግሞ በሌላ መልኩ ማድረስ መችልበትን መንገድ ልትፈጥር ይገባታል